የቅዱስ ፍራንቺስኮስ ዓመታዊ ክብረ በዓል በታላቅ መንፈሳዊነት ተከበረ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት ዓመታዊው የቅዱስ ፍራንቺስኮስ ክብረ በዓል በታላቅ መንፈሳዊነት ተከብሯል። የዕለቱን መስዋዕተ ቅዳሴ የመሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ባስተላለፉት መልእክት ቅዱስ ፍራንቺስኮስ መንፈሳዊነቱ በመላው ዓለም የተሰራጨ ታላቅ የትህትና አባት ነው በማለት ለቅዱስ ፍራንቺስኮስ ቁምስና ቆሞስና ለቁምስናው አባላት እንዲሁም ለምዕመናን በሙሉ እንኳን ደርሳችሁ ብለዋል። ከቅዱሳን መካከል ጎልቶ የሚታየው የቅዱስ ፍራንቺስኮስ ክብረ በዓል ማክበር እግዚአብሔርን ማክበር ነው። ቅዱስ ፍራንቺስኮስ ትሁት፣ የተፈጥሮ አድናቂ፣ የእመቤታችን ወዳጅና የወንጌል ሰባኪ ነው በማለት ስለ ቅዱስ ፍራንቺስኮስ የሕይወት ታሪክ ተናግረዋል። የዘንድሮውን የቅዱስ ፍራንቺስኮስ ክብረ በዓልን ለየት የሚያደርገው የቅዱሱ ቅሪተ አካል በመካከላችን የተገኘበት ነው ብለው በሚቀጥለው ዓመት የቅዱስ ፍራንቺስኮስ ከዚህ ዓለም ድካም ያረፈበት ስምንት መቶኛ ዓመት በጋራ እንደሚከበር ጠቁመዋል። ይገኛል በሚስጥረ ቁርባንና ሜሮን ሲዘጋጁ የነበሩ ህፃናትና ወጣቶች ከብፁዕ አቡነ ብርሃነ ኢየሱስ እጅ ሚስጥራትን ተቀብለዋል። በክብረ በዓሉ አግኝተን ያነጋገርናቸው ናቸው ምዕመናን በበኩላቸው በዘንድሮ የቅዱስ ፍራንቺስኮስ ክብረ በዓል የቅዱሱ ቅሪታ አካል በመካከላችን የተገኘበት የተገኘበትና በርካታ ምዕመናን የተገኙበት በመሆኑ በጥሩ ሁኔታ ማክበራቸውን ገልጸው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በመቀጠልም ክብረ በዓሉ በቅዱስ ቁርባን ዑደት፣ በያሬዳዊ ዝማሬ በታላቅ መንፈሳዊነት ተከ